ወይዘሪት፣ ጸጉርሽን ቀለም ተቀብተሽ ጭንቅላትሽ ላይ እንዲህ ብለሽ ድሮ ዳብል ፌስ የተነሳ ነው። ያፍታ አንድ ከሆንሽ ነው። እሱንም ፎቶ ቤት ሄደሽ ወይ ደግሞ የሆነ ሌባ ሌባ ከሆንሽ ነው። እሱን ትንሽ ይጨላካለሽ። እኔ አሁን ድሮ የተነሳሁት የቤተሰቦቼ ሱቅ ነበራቸው፣ አይጠይቁኝም። ምን ነበር ዝም ብዬ አንስቼ ነው ዛይጄ የተነሳው ፎቶ፣ እንዲህ ብለሽ ጭንቅላትሽን ተነስተሽ

እ እጅ ሂጂ ይ ብረሪ ሂጂ ይለኛል። አሁን እኔ ከእናንተ ጋር ቁጭ ወጥቼ በሄድ ነው የሚሻለኝ። ደስ የሚል ዝም ብዬ ሞል ውስጥ ብዞር አንዳንድ ነገር ያለው የንርታ ያለ ሽቶም ካለ ተቀማ ብትሰፍሪ ነው። እ ስስ ብለህ ለጥን ብለህ ሙሉ ገላ መምጣት ነው በሽቶ። እዚህ ቁጭ ብሎ ከማ አዛውንት ጋር መተዳደር ይህ የዞረበት ነው የሚመጣው። በቃ የዞረባት እንዴ ብላ ፎቶ ተነስታ የተለኛለች ችግር ድፍድፍ አምላኬ ቡና ጠጥቼ እስከምወጣ ድረስ አፌን ያዝልኝ። ሚካኤል እያደራል። አሁን አንዷ ደግሞ በት ምን ትለኛለች? ከውስጥ ገብታ መዝሙርና ስድብን ማፈራረቅ ነው የአንቺ ስልጣኔ ነው ሳምቲንግ ብቻ አለች። አንቺ መዝሙሩ እንዲቋረጥ ምታደርጊ እኮ እንዳንቺ አይነት መሀይም ነው እንትን ኢቬስ ሚያስተላልፉት አልመስልም። አላይቆሚኔ ደግሞ አንቺ ደደብ ደንቆሮ። እንዲያውም ከዚህ በኋላ ስንሰር እንትን አክት ሲባል አክሽን እየቀያየርን ነው። አንቺ ድድብ ደንቆሮ፣ እንዳንቺ አይነት ማይም እኮ ነው ማሀል ላይ ገብቶ መዝሙሩን ያዘጋው። ቴንክ ዩ ቬርማች አክት አሜሪካን ሀገር የምትኖሩ ሰዎች ማለት ነው። አበሻ ቤት ሰንደል ከገዛችሁ በጣም የሚጣፍጥ ሽታ ነው ያለው። ፕሊስ ሞዴሬተሮች ተንቀሳቀሱ ፕሊስ። እኔ ፌል ከፍት አልገባም። ፕሊስ ፕሊስ፣ በማርያም ተባበሪ። እንዲያው በጠባችሁ ውጡት። ሞዴሬተር ተንቀሳቀስ ስ ስልጣን ይዘቁች ስላለ እዚህ መንግስት፣ ስልጣን ባጣበት ዘመን ጥሩ ጥሩ ነገር እንዲሸታችሁ የምትወዱ ሰዎች ቀናችሁ። እንደዚህ ምር ይበል እንደዚህ ሽታ አምላኬ ቀኔን አሳምርልኝ። ሽቶ ሽቶን ለማምዬ ደስ ደስ የሚለው ግምግሙን ለመልከጥፎች። አምላኬ ዛሬ ሳንዴ ነው፣ እንደው ተሳስቼ ወደ ውጭም ከወጣው እንደው አንድ መልከጥፉ እንዳታሳይ አደራል። ጥሩ ጥሩን ጨላ ጨላውን ለኔ ለኔ ለኔ ለኔ ለወዳጆችም ለእናንተም ለምትወዱኝ ለማትወዱኝ መልከጥፎ መልከጥፉ ወደ መልከጥፉ ዳር ቀናሳምር ቀን ከሚያበላሽ ወንድ እና ሴት ሰውረኝ ጌታ፣ ከወንድ ከሴት ሰውረኝ፣ ቀን ከሚያበላሽ ደውሎ በስልክ ከሚያበላሽ ወንድ ከሴት ጎመንታ ተተሳዳ ሰውረኝ። እነዚህ እኮ ደስታ የላቸውም፣ በቃ እየመጡ መሳደብ ብቻ። ከልከጥፉ ሰውረኝ። ያረበት ነው የሚመጣ ርቻ ያሄዱ በጠዋት ተነስተው ነቃደን ገጣይ ድንዝዝ ብዝዝ ቅንዝዝ ያለ ሰው ነው የሚመጣብኝ። አደራን አምላኪ ክሪስማስ፣ አሁን ሰው የክሪስማስ ኦልሞስት ሊገባ ነው ሰው ሾፒንግ ና ያለ የትናችሁ እናንተ ደናቁርት? የለም ልክ ሶስት ቀልቴ ይቀረው። ይህን ክሪስማስ ይሰቅላል፣ ተንቀሳቀስ፣ ቤትን አሳምር። አንቺ ከደነዘሽ ለልጆችሽ በትበትበይ ቤቱ ግድ ነው

ክሪስማስ ገብቷል ተንቀሳቀስ። አንዳንድ በየቤት እልክልሃለሁ ለኮመንታተሩ። ክሪስማስ ገብቷል ተንቀሳቀስ። ዝም ብለህ ድፍት አትበልብኝ። ሀለዊን ለማክበር ክሪስማስ እየገባ ነው። እናንተ ያላችሁት ሀለዊን ላይ ነው ያላችሁ። የእኔ ፍቅር፣ ይህ ውዬ፣ የኔ ማር፣ የኔ ውድ፣ ቴንኪ ቴንኪ። እችንን ደግሞ ብሰጥሽ ደስ ይለኝ ነበር፣ የኔ ውድ። አንዳንድ በቤት እልክልሃለሁ ጠብቀኝ። ደግሞ ልትልክ ነው ብለህ የዛሬ ሶስት አመት ስታከብሩበት የነበረ አጃዝ ጆዘዝ ጣል እና አዳዲስ ነገር ቤት ላይ አሳምር፣ ፉን ፉን በል፣ ደስታ ቤት ነው በቃ። ቤትና ቃደን ገጠመልበት፣ ቁጭ ብለሽ እኔን ማሜን ልያት ብትይኝ እኔ እንደወድ ይጃለሁ፣ ይጃለው፣ ይጃለው የለውም እኮ እንጂ እኔ ቁጭ ብለሽ እኔ ግን ስትበይኝ አለው ጥሩ ነገር እንደማክበር ፉን ፉን የሂጅና በየሱቁ የነበረ ላይ ነው። አሁን በጠዋት ብርድ ተንቀጥቅጠን የመጣን የመጣን እኔና ልጆቼ ገዛ ገዛ አድርገው ያኔ ልክ ሶስት ቀን ሲቀረው ሂጅና ማሚ መቼ ፉን ፉን ማለት ነው ፉን ፉን ሂደ ጥሩ ነገር ገዛ ገዛ ምን የመሰለ ደረታም እኔ እንኳን የምትወዱኝ ጊፍት ለመስጠት ከፈለጋችሁ ቆንጆ ቆንጆ ሻማ ላኩልኝ። በጣም የሚያማምር የሚያማምር ሻማ ላብንደር የሚለውን እየገዛችሁ ላኩልኝ የምትወዱኝ ሰዎች። ባልኮኛ ቤት ነው የሚታየው ብዙ ጊዜ ይሄን። አትክዱ፣ አትመቸም። ምረ መንጋጭን ላፊት አትክዱ። ቅዱስ ዮሐንስም ሲመጣ እዚህ ቤት ነው ያለ። የኢትዮጵያ ኒው ይር ሲመጣ እዚህ ነው፣ የአሜሪካውም እዚህ ነው። ምንድን ነው ሌላ እንቁጣጣሽም ሲመጣ እዚሁ ነ ሌላስ ጥምቀትም ሲመጣ እዚሁ ነ እዚሁ ቤት ነው ያላችሁ። እዚሁ ቤት እዚሁ ቤት። አረ፣ መግረዱ እንኳን ቤታችሁ ላይ እንዴ ለአንዶ ደ ለምንደ አላለ ወስር ያረና ሰራም ከጓደኛ ቤት እዛው በልቼ እመጣለሁ ቢል ነው የሚበዛው። እዚህ ቤት በቃ፣ በአለም እዚህ ነው የምታከብር ፉን ፉን ብለን ኢትዮጵያ ያለ ሰው የስ ያከብር። ከዚህ አሜሪካ ያለ ከስንታን ካልሆን አያከብር አያከብር። አረ የእኛው ይምጣ እንጂ ይላሉ። ማክበር ነው ለልጆችሽ በዚህ ሀገር ለራስሽ በዛኛው ቀይ ጤፍና ነጭ ጤፍ ተብለሽ እንዳደግሽ ሰርገኛና እንትን ተብለሽ እንዳደግሽ፣ የኢትዮጵያ እንጀራ የአሜሪካውን እንጀራ እንደምትለው የአሜሪካው፣ ለልጅህ ማክበር ለራስ ደግሞ ፉንፉን ብለ ቀይወጥን ቅቅልን ሰርተ ለራስ ነው ያነ። ለልጆች ደግሞ ግድ ነው መፎናፎን። ይሄ እኮ የእኛ በዓል አይደለም ምትሉላችሁ ዘግናኞች። ተንቀሳቀስ እንድሰድብ ከፈለክ ልብ እጅ በደረት አድርጌ እየተንቀሳቀሱ ኢቢኤስ እንደሚቀርብ ቲቪ ላይ እንደሚቀርቡት እንደዛ እያደረኩ እሰድባለሁ። እንዲሁም ስድም መቀየር አለበት። ቁጭ ብሎ መሰደብ ቀርቷል። አሁን እየተንቀሳቀስ ነው። ሀይሄን ላድርግበት፣ እነሱን እንመስል። ከዚህ በኋላ እንድትሰደብ ከፈለክ መሀል ላይ ቁጭ ብዬ እንደ ኢቢኤስ እሰድባለሁ። ምረልጋለች። ምን አባታቸው ይላገጉብኛ። እኔ ስነሳ ሰላም ቀናውለኝ አምላኬ ሆይ ከፊቴ ስታሳየኝ ጥሩ ነገር ከጥሩ ነገሩ ደግሞ ገንዘብ እንዲቀድም ከዛም ጤና ይጠብቅ። እንዲ ብዬ ነው። ሰላም አውለኝ ብዬ መመጣ መስመሩ ዘጀው ሌላ ብዬ መጡኝ፣ ዘጋሁት። ለነገሩ አዘጋሽኝ አዘጋሽኝ ገለመለ ፊት አንዷ ማለት ነው ሉና ነው ሉና በሚል አካውንት ባርኮዬን ዘቅዝቃይችሽ ነበር ኮመንት ላይ። እኔ እኔ ጎዳሽን ከመሰለሽ የኔ ልጆች እኔ ጋር ነው ያሉት። የሚጠብቅልኝ ሚካኤል ነው። አንቺ ግን ሚካኤል አባቴ ያለሽን እንውሰድብሽ ልጄን እንደ ዘቀዘቅሽ አንቺን ዘቅዝቆ ያሳየኛ አመታዛ ወጣት ያደርጋል ብዬ አላስብም። አንዳንዴ ግን ትልቅ ሰው የሆነ ግድግድ ትመስገኛለሽ። በርሚል ውስጥ የገባሽ በሩ እንኳን ልትከብቼ

እኔ እንደዚህ ብዬ በፊት አልናገርም ነበር። አሁን ግን ተጨካክነናል። በቃ የያዝሹ ነገር አይጠቀምሽ። ልጅ ለምነሽ አይስጥሽ ፈጣሪ አይስጥሽ፣ አይስጥሽ። ልጄን እንደዘቀዘቅሹ ሚካኤል አባቴ ዝቅሽ በእኔ ላይ ያረግሹ ነገር በራስሽ ይድረስ። እኔ ልጄ የሚጠብቅልኝ እግዚአብሔር ነው። ፈጣሪ ደግሞ ቆንጆ ፎቶን አንስተሽ የዘቀዘቅሽ እውነት ልጄን ለሚካኤል ነው የሰጠሁት። ሚካኤል አባቴ ህይወትሽ ይበላሽ፣ አይሳካልሽ። አፈርብ ደነዝ እንደ ደነዘ ቅር አሜን። ቴንክ ዩ ሶ ማች። በቃ ዛ ሴት እኔን ማሜ፣ ልጆቿን እንዲሆናሉ ብለሽ አስበሽ ከሆነ ቬሪ ሮንግ፣ አረ ቬሪ ሮንግ፣ በእንግሊዝኛ ደናቁርት። እንዲህ ከሆነ ደርሶብሽ እያ ደርሶብሽ እዩ። እዚህ መጥሽ እኛ ንግስት ነን፣ ትዕግስት ነን እንዳትሉ። አወራርሽን አስተካክል። ቁጭ ብለሽ እዚህ ኮመንትሽን ስትጽፊ የራሳችሁ ልጆቻችሁ ተነክቶ እዩትና ከዛ ትናገሪያለሽ ልጅ ስላለኝ ኤክስኪዩዝ ማድረግልሽ መሰለሽ የኔ ልጅ ስትወስጅብኝ ልጅሽን ይጠቅሽ ነው የምልሽ አሁን ዋና የተሰኘች አይደለም ልጆችን የወለድኳቸው ዋጋ ከፍየባቸዋለሁ እንደዚያ ይባል ቤ ሮንግ ትለኛ እንደ ደግሞ ጭራሽ በእንግሊዘኛ ሮንግ ፊት ግቢቱ ጋ አይዲድ ኦልሬዲ ማ ሰጥቻለሁ ለእግዚአብሔር ለእግዚአብሔር ማሰጥቻለሁ ትዝ ብሎኝ ነው በልጆቻችሁ ይድረስ ነው የምንላችሁ። እኛ ላይ እኛ ላይ እኔ አሁን ተነክቼ ነው። ፈጣሪ እኔን አይነካኝም። ለምን ይነካኛል? እኔ እኮ ተነክቼ ነው ተነክቼ ነው ፐርፐስሊ። እኔ የሰው ልጅ እንደዚህ አለ ነው በፊት ነበረ። እግዚአብሔርዬ አንተ ታውቃለህ ነው ምን አሁን። ግን እግዚአብሔር ያሹን ነገር ይውሰድብሽ። ምን አባሽ ነው ደግሞ ዋናው ማለት ነው። ለሰው ልጅ ልባችሁ ንጹህ ይሁን ጋይስ። የምታለቅሽበት ነገር ይስጥሽ አምላኬ ሆይ፣ ቤትሽ ውስጥ ይግባ፣ የችግር የለቅሶ ማየት ይግባ ቤትሽ ውስጥ። ልጄን እንደዘቀዘቅሽ በትክክል አካውንታችሁ ማታረጓትም፣ ምችን እችን አታረጓትም በትክክል አካውንታችሁ። እኔን አዘቀዝቂም ልጄን ከመዘቅዘቅ አሁንም ልጄን ያሳየውሻውቄ ነው በየቀኑ ነው ማሳይሽ ኖ ኖ ኖ ሶሪ፣ ጋይስ ስልክ ገብቶብኝ ነው። እና እዚህ መጣችሁ፣ የሰው ልጅ እንደዚህ አትበሉ። የሰው ልጅ እንደዚህ አትበሉ። ስትነኩት እነካላችሁ። ጋይስ እኔ አምና ፐርፌክት ነው። ልጄ ስትነኪብኝ አቀምስሻለሁ። ድሮ የሰው ልጅ እንደዚህ ምን አንዳለው ልጄ ስትነኪብኝ ነከሻለሁ። እናቱን አትሳደብ የምትሉ ደነዞች አላችሁ። ትቅመሰው እንጂ የእኛን ልጆች እንደሚናቁት ደግሞ ይቅመሱት። እንደዚህ በስድቡ ባይሆን ይቅመሱት። እዚህ መጣችሁ አስተያየት ለኔ እንዳሰጡ ልጄ እየተሳደረ this is very wrong ትለኛለች። ደሞ እቺ አሩ ነው ማን ደውን እቺ ግን this እዚህ መጣችሁ ቅዱስ ቅዱስ አትጫወትም። እስቲ የወለድሽውን ልንካብሽና ስሜቱን ታውቂዋለሽ፣ ያለ ያውም እንደኔ ያሳድገሽ ማለት ነው። እኔ ልጆቼን ፈጣሪ ነው የሚያሳድግልኝ፣ ግን ዛሬም ነገ ምን ልጄን እዚህ ጋር ከማምጣት ወደ ዋላ አለልም ዳስ ዘላ ብኮ ልጅሽ ቁጭ ብለሽ ቀኑን ሙሉ ተረፍቀሽ ማይስምሽ ኪስ ማይሰጥሽ ቼክ ማያረግሽ ብትሲ እንኳን ይነቅሽ እያለ የሚያዳምጥሽ ሊኖርሽ ይችላል። ያ ደግሞ የእጅሽ ነው። እኔን የአስሬ ነው እየመጣ ሚስመኝ ያ ማለት የሰጠሽው ፍቅር ነው። ስትንኮራኮሪ ብቱይ መጦቸክ ቸክ አያደርግሽም። ልጅሽ ህፃኑም ተውት፣ የዘጠኝ አስር ዓመት እንኳን መጦቸክ ቸክ አያደርግሽም። እበት ደግሞ ቅዱስ ቅዱስ ይጫወታሉ እንደ ኢከካሞች። መጀመሪያ ጥሩ እናቱኝ ለልጅሽ ፍቅር ስጪ፣ ግዴታች ስለሆነ ዳሴ። ለልጆቻችሁ መገረድ፣ ለልጅ ፍቅር መስጠት እንደ በነፊት ወይ እንደ ክሬዲት አናየው ለምን ግዴታሽ ነው? በዚህ ህይወትሽ ላይ ያመጣሽው ራስሽ ነሽ። ግዴታሽን መወጣት አለብሽ። እንደዛ ብለሽ ያሳድገሽ ደግሞ የልጅ ቫሊዩ እና ጥቅም የሌለው ያልወለዱ የማያውቁት እግዚአብሔርም እንኳን አንዳንዴ እግዚአብሔር አይሳሳትም ትላላችሁ። በአይሳሳትም እግዚአብሔር ግን ለሚገባው ነው የሚገባውን ነገር የሚሰጠው። ለማይገባው ደግሞ በአፍሽ ስትጨማለቂ ዋጋ ይከፍልሻል አንድ ቀን። እመኝ ተከፋ ካፌ ወጣ ካፋፍ ነው ይባላል። አፍሽ የወጣሽው ነገር ሁሌ ዋጋ ያስከፍላል። ሁሌ እኔ አፌ ላይ አፌን ብከፍትብሽ ስለነካሽ ነው፣ ልጄ ስለተነካ ነው። ፈጣሪ ማያ ይቅርበልኝ፣ አይደለም ነክተሽብኛል። እዚህ መተው ልክ ቅዱስ ቅዱስ ይጫወታሉ። እኔ እንዳንቺ ሽማግሌ ጣብሽ ወይ የተደከልኩ አይደለም፣ ልጆቼን የወለድኳቸው መከራዬን አይቼን ያሳደግኩ ወይ ከወንድ ጋር ታዝ እያደረገ ምን ያሳለባል ብሎኬ እንትን የሚጠይቅ ታምለቅለሽ አፌን ስከፍትብሽ አይምሰልሽ፣ ዋጋ ከፍያለሁ። ለእርግጥ ጠልዱኛል፣ አያስጠልዱም። መቀለድ እንኳን ከፈለጋችሁ ምን አይነት አሪፍ ሶስት ናቸው። ይዘ- ይዘ- ይበል ሚካኤል። እውነት አን- እውነት ያስለቅስሽ፣ አላቅሽም፣ ማንም እንደሆንሽም አላቅም፣ ፒክቸርም የላትም ግን እግዚአብሔር ይሄን እንደዚህ ተደብቀሽ የሰው ልጅ እንደዛቀጥክ ህይወትሽ ሁሉ መንገድ ላይ ይሁን፣ ለልጅ ለራስሽ ይድረስብሽ፣ አንዱን ነገር ይውሰድብሽ። ካለሽ ነገር እማኝ ነው እማኝ ይወስድ ብቻ። በደም ባለው ብሏል believe የህፃን አምላክ የህፃን አምላክና የትልቅ ሰው አምላክ ይከፍላል። አንዳንዴ አንዳንዴ ትላልቅ ሰዎችን እንዘረጥጣለን ዝም ብለን አፋችን ስለተመቼን ብቻ ያው ትልቅ ሰው የፈለገ ባለጌ ቢሆን አይሰደብም። ትልቅ ሰው አሁን ትንቅምነቱን አሳጥታችሁ የምትዘረጥጡ ሰዎች፣ የሰው ነፃን የምትነኩ ሰዎች፣ በቤትሽ ይገባል። የልጅ አምላክ ክፈል ሽልሻል ጋሴ። ከዛ ደግሞ ልክ እኛ ስንናገር አረ እንደዚህ አትበሉ፣ እንደዚህ እኮ ይላሉ፣ ልጅ ወልደው ይላሉ። እና ምን አባታችሁ ልጆቻችን ሲነታብን ታዲያ ዝምልንላችሁ? ያለሽ የሚሰልብሽ ነው። ሌላ ምን አባሽ ልሻል ታዲያ በጣም አይስጣችሁ። እንደው ለምን ለምነሽ እንደው ከሌለሽም ለምነሽ አይስጥሽ ፈጣሪ። ቢመጣም የልጅን ጥቅም አታውቂ። ባገኝሽ አበር መጥለሽ እንደዚህ ልጄን የለጠፍሽ ባገኝሽ ለምን እኔ ባንድ ቀን ጀል አልገባም ምገልሽ ያኔ ነበር። ግን ችግሩ ማን እንደሆንሽም አላቀሽም። በፌት ነው የፖስተችው ኮመንት ላይ ጋይስ እስክሪንሻት አድርጌ ባሳያችሁ እንዴት እንደዘቀዘቀችው። ልጅ ደግሞ አንድ ከሚያውቃችሁ ሰው ነው እንደዚህ የሚያደርጉ ልክ ልጅ እንዴት አድርገው እንደሚዘቀዝቁ ጋይስ። ከእንደዚህ አይነት ባለጌ ከእንደዚህ አይነት ደደብ የሰው ልጅ እንደዚህ እያደረጉ እንዴት እንደሚዘቀዝቁ የሰው ልጅ አያቸዋል። እንደዚህ እያደረጉ ታዲያ እኛ ማን እንትናነን ይሉናል። ታዲያ ቀናችሁ ይበላሽ። እኔ ደግሞ ልጄን የሰጠኝ ፈጣሪ ነው። ከማሳየት ወደኋላ ልልም ወደኋላ ልልም ልጆቼን ከማሳየት የእኔን ነገር ማንም መውሰድ አይችልም። እመኝኝ ነው የምልሽ። እንደ እናት እንደ እናት መልስ ልሰጥሽ እችላለሁ። ያው ስሜቱ ከባድ ስለሆነ እንጂ ልጆቼን ማንም መውሰድ አይችልም ቢካዝ የሰጠኝ ፈጣሪ ነው ፈጣሪ ብቻ ነው የእኔን ልጅ መውሰድ የሚችል እመኑ ለማሜ ለማሜ ይሄ ነገር አይገባትም ካለ የስ ፈጣሪ ይወስድብኛል። ከዛ ውጭ በፈጣሪ ስራ እንገባም ከዛ ውጭ ሰው ግን መውሰድ አይችልም አቅም የለውም የሰው ልጅ ያው እንደዚህ ላይ ጊዜው ዝም ብሎ ኢሞሽናል ያደርጋቸዋል ያናዳቸዋል እናት ስለሆነ ማለት ነው እንጂ ከዛ ውጪ ምንም እኮ አይመጣም ጋይስ። እንደዚህ እንደዘቀዘቅሽው ግን ፈጣሪ ዘቅዝቀው ህይወትሽ። ከዛ ደግሞ ልክኛ ስንናገር እዚህ ጋር መጣችሁ። አረ እንደዚህ እኳ ይባልም ምናምን እስኪ በቤትሽ ግባና እንደዚህ አይነት ነገር የሚያደርጉት ከዛ ስሜቱን ታውቂዋለሽ። አንቺ ብትሆኚ ጠፍተሽ ነው የምትሄጂው። ያው እኔ የሚያናደኝ እኮ ይኖር ልጆቼ ለምንም ወዳቸው ለዛ ባገኝሽ አልኩሽ። እኔ አስወር ይህን ወርድ ተጠቅም ያለቅ አስወር ማይ ኪድስ ለምን ልጆቼ ያለ እናት አይቀሩም? አንገትሽ ላይ ነበር ምቆምብሽ ያኔ ለምን ጠፍሮ አይወስደኝም ይሄ ነጫጭባ። ዋጋ ምከፍለው እኔ ለልጆቼ ነው አልኩሽ። አንገትሽ ለእናቴ ልጅ አልደራደርም በልጆቼ እመኝ እኔን ዘቀዘቀ ማንነትሽን ባገኝ ደስ ይለኝ ነበር። ያኔ ነበር ዋጋ እምከፍልሽ። ህይወት ከዛ በኋላ ለምን አይጨልምም? ምን አባሽ አገባኝ። ፖሊስ ህይወት ምናምን፣ አንዳንዱ ለሀገሩ ዋጋ ከፍሎ ምየን ባስጠራ ይሻላል ይላል እኮ ለሀገር ህዝብ ባለው ስንት ስንትስንት ህዝብ ባለበት ደግሞ ለልጆች ዋጋ ከፍዬ በሞታ አይቆጨኝም

እንዳውቺ አሁን ይሄን የለጠፈ ሰው ባገኘው፣ አይ ስዌር ማይ ኪድስ ነገርኩሽ ያኔ። ለምን አልገባም? ጀለኔ ችግሩ በትክክለኛው አካውንታችሁ አት አት አትፖስቷት እንጂ እኔ ሴት ሴት ነኝ። ለምን አልገባ ዛሬ እንደ ይባልም ይላሉ እንዴ ደግሞ እናንተ የምትጠነቀቁት ገና ለሚ በደንብ ነው ምለው እኔ ይሄን የለጠፍሽ ሴት ባገኝሽ፣ አልኩሽ፣ ደግመዋል። ቅማላሞች ህግ የምትፈሩት እናንተ ለመኖር ነው። ልጅ እየተነካ ልጅ እየተሰደበ ልጅ በዚህ መጠን እየተደረገ መኖርን ትመርጣላችሁ እንዴ? ከልጅ በላይ ማንም የለው። እኔ ሰወልዳቸው እ ብዬ ፔኑን ነው ማስታውሰው ስጠቆርና ስከሳ መብላስ ሲያቅተኝ፣ በዛ ሰዓት አርግዜ ማለት ነው። ባገኝሽ አርቅሽ ሴቴን። ቅማቀሞች አያቸው። እንደዚህ ነው ባለጌ የሚያደርገው ልጅ ሲነካ ድራማ ወጋጁት ችግሩ ቦቅቧቃዎች ናቸው። አታረጓትም፣ በትክክለኛው አካውንት አታረጋትም ወይ አታረጊያትም። ባለጌዎች፣ እኔ የፈለገ ሰውን ብጣላ በዚህ መጠን አልሄድም። እንደው ብጣላው ራሱ ግን አያችሁ፣ የማትፈልጉት ነገር ሲነካባችሁ እንዲህ ነው ስሜታዊ የሚያደርገው። በስሜቴ ደግሞ ባገኝሽ፣ አናትሽ፣ ማንነትሽን ባውቅም። ዳስዋይ ሰው ሲጣላ በንዴቱ መሀል ሰው ማግኘት አይችልም ማለት። በዚህ ንዴቴ ባገኘ አንገት ላይ ወይ አንገትሽ ላይ ነበር ምሰካልሽ። ተጣላሁት ወንድ እንኳን የለኝም። አንገትሽ ላይ ነበር ምሰካልሽ። ከዛ በኋላ ነው ማስበው። ኔ ይሉን ኖሚ። አይ አንዳንዴ እንደምናወራው ይመስላችኋል ሁሉ ነገር፣ ሁሉ ነገር እንደምታወሩት ይመስላችኋል መጨከን ያለብህ ነገር ላይ ትጨክናለህ። አንዳንዴ ህይወትን አታስብም። የሆነ ሰዓት ላይ አሮኪያ ማርያም እኔ አሁን በዚህ ሰዓት በዚህ ንደቴ ባገኘው ወይ የፖሰተችውን ሴት ባገኛት እናሸነኝና ህይወትን አስተምርሽ ነበር እንዴት እንደሆነ ለምን እኔ ልጆቻቸው የተለጠፉባቸው ሰዎች በሙሉ ለምን መማሪያ አትሆንም? እንደዚህ የለጠፈቻት ሴት ለምን እኔ የመጀመሪያዋ ሴት አልሆንም? ጀልም ገባው አሳይሽ ነበር ያኔ። ግን ችግሩ ቅዘናም ናችሁ። የምትፖስቱት በፌክ ነው የምትፖስቱት በማንነታችሁ አትፖስቱ። አሳይሽ ነበር። ምን አይነት ወንድ ነው አንገትሽ ላይ ቁሜ ነበር ማሳይሽ። ያኔ ነው ማስበው ከሄድኩ በኋላ ካደረኩት በኋላ ነው ማሰብ ስለ ህይወቴ በዚህ ስሜቴ ባገኝሽ ህይወትሽን ነበር ማስቆጠረው። እስኪ እንደዚህ የምታረጉ ሰዎች ፌስ ቱ ፌስ እንገናኝ፣ እስኪ ህይወትን ማን እንደሚያስባት እንገናኝ፣ መኖር ማን እንደሚፈልግ እንትያይ ነበር የዛነኝ። ይሄ ሀገሩ እንደዚህ ነው ምናምን፣ ልጄን ከርስ እያደረግሽ ስለሀገሩ ህግ እንዳስብልሽ ትፈልጊያለሽ? እንደ እንዴ ወሬቨር የምታረጉት ከሀገር ውጭ ሙኑ፣ የት ሙኑ አላቅም፣ ብቻ ያረጋችሁት ሰው

ብቻ ያረግሻት እችን ሴት እችን ፎቶ ያረግሻት፣ ግን ካልሽ በትክክለኛው አካውንትሽ መጥሽ አድርጊ። ወንድኮሽ ሙጥ ደሴት ማን ያርገው ማን ያርገው፣ ማውቀው ነገር የለኝም ግን ያረገው ሰው አስይእኮ ብዙ ጊዜ ኧረ ምንም አታመጡም እባካችሁ። እንትናም እኮ ተሰርቦበት ምንም አላለም። እንትናም እኮ ተሰርቦበት፣ አልተገናኛችሁም። ፌስ ቱ ፌስ አልተገናኛችሁም። የምትገናኙት ልጆች፣ የተሰደበባችሁ ሰዎች የምትገናኙት አፍተር ወር ነው፣ ላይክ ከአንድ ዓመት በኋላ ከሁለት ዓመት በኋላ፣ ስድስት ወር ወይ ሰባት ወር ምናምን የሆነ ነገሩ ከበረደ በኋላ ነው የምትገናኙት። በእንደዚህ አይነት ላይክ ስሜት ግን ብትገናኝ ያኔ ዋጋ ትከፍላለህ ወይ? ትክክል ከፍ ያለሽ ናሴ። እኔን እኮ እንደፈለጋችሁ መዘግዘግ ትችላላችሁ። አሮጊያ ግን እንደ እናት ይሰማል። አይሰማም አይባልም። መቼም ፈጣሪ ነው የሚወስዳቸው። ልጆችን ግን እንደናት ይሰማል። ወልዳችሁ ደግሞ ታዩታላችሁ። ይወልዳችሁም ከሆነ እንደዚህ የምታረጉ ይወልሴ በልጆቻችሁ ይደርሳል ይሄ ነገር። ይሄ ላይክ ታይም ይወስዳል፣ ጊዜ ይወስዳል ምናምን። ግን እያንዳንዷ የምናረጋት ነገር ዋጋ ያስከፍላል። ይሄ ደግሞ ኖርማል እናት የሆነ ሰው፣ የእናትነት ቫሊዩ ያለው ለልጆቻቸው በጣም የሚሳሱ እናቶች፣ ስለ ፓራንት የሚጨነቅ ሰው፣ ሕይወት ያላቸው ሰዎች ይህን አያደርጉ አምሹር እኔ ሮንግ በሆን እንኳን ነ ስናት ነው የሚል እነዚህ አይነት ትክክለኛ እናት ዋጋ ከፍላ ያሳደገች ልጆቿን ዝም ብሎ ይሄ እየተለጠጡ ላይቭ ላይ ገብቶ ድራማ አርቲስት ምናምን መሆኑ ሳይሆን ትክክለኛ እናት ዋጋ የከፈለች እናት ፊሊንጉን ታቋለች። ኢቭን እኔ ላይ ሮንግ ቃላት እንኳን ብጠቀም ስሜቱ ይገባዋል፣ ለምን እንደተጠቀምኩ ይህ ቃላት ሶ ይህ ዝምብላ ደደብ የሆነች ሰክራ ገብታ ተኝታ ምናምን የወለደች ሴት አይገባትም መቼ። ትክክለኛ ግን ዋጋ የከፈለች ለልጆቹ ስሜቱ ታውቀዋለች ታውቀዋለች። ከአባቱ አልደራደርም አልኩሽ። እኔ በልጄ በእነዚህ አይነት ስሜት ባገኝሽ በፌክ አካውንት የፖሰሽ ሴት፣ አምሹር ሴቶች ናቸው የምትሆኑ ከወንድ ጋ የተጣላሁትም የለኝም፣ ሴቶች ነው የምትሆኑ ግን በአቅሽ ደስ ይለኛል። በአራት በአምስት አካውንት እያደረጋችሁ ፌክ አካውንት እየተጠቀማችሁ የምትቦስቱ በራሳችሁም አታረጉ፣ በራሳችሁ አታረጉ ደግሞ የሚያሳ እንደዚህ አይባል ይላሉ። ለምንድነው አይባል? አዩ ክሬዚ ኦ ማይ ሎርድ ስናገር የተለኛለች ደግሞ በእንግሊዝኛ እየመጣች ለፍዳዳ ልፍድዶች ልጅ ሲነካ ያኔ ስሜቱን ታውቂዋለሽ።